ያሁሉ ቀረና ሁለታችንም ተለያየን፣ አንተም ርቀህኝ ሄደሃል። ላንተያየ እንደገና በጣም በሚያሳዝን ሁኔታ እንግዲህ ሄሉም ናቲም እያለቀሱ ይገኛሉ። ፍቅራቸው የት ይደርሳል የተባለው በጣም መዋደዳቸው፣ መቀራረባቸው፣ መግባባታቸው እጅግ በጣም ደስ የሚል ነገር ጊዜ ደስ የሚል ብዙ ጊዜያቶችን ብዙ የፍቅር ቀናቶችን አሳልፏል። በጣም አክብሯት፣ በጣም ወዷት፣ በጣም ቦታ ሰጧት። በጣም ማንም ሰው በጣም በቃ እኔ እንጃ ሄሉን የሚንቃ ሰው ብዙ ሰው ነበረ። በአለባበሷ፣ በአረማመዷ፣ በሰውነት ቅርጿ፣ በአቋሟ በጣም ብዙ ሰው ብዙ ነገር ይላት ነበረ። እናቴ ግን እስከ ሁሉ ነገሯ ተቀብሎ አክብሯት፣ ወዷት፣ በጣም እስከ ጥግ ድረስ ፍቅር ሰጧት። በጣም ደስ የሚል ልዩ ጊዜያቶችን በጣም የሚለዩ ደስ የሚሉ ቀናቶች አሳልፈው ነበር። በፍቅር በጣም በቃ እሱ ለሷ እሷ ለሱ በጣም የሚለይ ነበረ። ነገር ግን ያ ሁሉ ነገር አበቃና እንግዲህ ናቲም በሌላ ሀገር ይገኛል። ሄሎም እንደምታዩት እያለቀሰች ትገኛለች። እውነታው ምንድን ነው? ናቲን ያጠፋው ወይስ ደግሞ ሄሎ ለመለያየታቸው ምክንያት የሆኑ ምንድን ነው? ሄሉስ እንዴት ነው ከናቲ ሌላ ሰው መልመድ የቻለችው? ከናቲ ሌላ እንዴት ነው መልመድ የቻለችው ከእንዳልክ ጋር ልትሆን የቻለችበትስ ምክንያት ምንድን ነው? እንግዲህ እሱም የተሰማውን ያለውን ነገር እውነታውን ተናግሯል። ከእስር ቤት ከስደት በኋላ እንግዲህ ትንሽ እርፍ ሲል ስልክ መያዝ በሚችልበት ሁኔታ ኔትወርክ በሚያገኝበት ሁኔታ ላይ ሲሆን እንግዲህ ሁሉንም ነገር ተናግሯል። ሄሉም ደግሞ ያለውን እውነታ ናቲ እንድትመልሽልኝ እፈልጋለሁ። እንዴት አስቻለሽ ከእኔ ሌላ ሰው? እንዴት በዚህ ፍጥነት ከእኔን ረስተሽ ሌላ ሰው ጋር እንዴት የፍቅር ግንኙነት ልትጀምር ይቻለሽ በቃ ትልቅ ጥያቄ። ምን በድዬሽ ነው? ምን አጥፍቼ ነው? ምን አስቀይሜሽ ነው? እኔ እስከማውቀው ያደረግኩሽ ነገር የለም ብሎ እንግዲህ መልስ እንድትመልስለት ቪዲዮ ሰርቶ ለቆ ነበረ። ሄሉም ደግሞ መልስ ይሆነዋል በማለት እንግዲህ ከሀስከ የተፈጠረውን ነገር ተናግራለች። እንግዲህ እንደተናገርኩትኝ ከዚህ በፊትም እነሱም እንዳወሩትኝ ፕሮሰስ አብረው ጀምረው ነበረ። ሄሎ በጣም ውጭ ለመሄድ በጣም ጉጉት አላት። ትንሽ አይደለም በጣም ከሚባለው በላይ። በቃ ሁሌ ነው፣ በቃ ዲቪ ትሞላለች። የማትሞክረው ፕሮሰስ የለም። በዚህ ምክንያት ራሱ በጣም ብዙ ብር እንደከሰረች እኔ አውቃለሁ። በጣም ብዙ ማለት ነው። ገና ከናሄ ጋ እያለች ከናሄ ጋ ናሄ አግብቶ ሳይወጣ ምናምን ነገር ነው መሰለኝ፣ እንደውም እና ከዛ በፊት ጀምራ ነበረ ወደ ውጭ መሄድ እንደምትፈልግ በጣም ስትናገር የነበረውና እኛም ተይ ብለናት ነበረ። የሰው ሀገር የሰው ነው፣ በቃ ስደት ምንም አያደርግልሽ መዛው ስሪ ዩቲዩብን መስራት ትችላለች ተብሎ የእሷ ቻናል ተከፈተላት። በራሷ መስራት ጀመረች። እኔ ሄሉን ከዛ ጀምሮ ነው፣ ከዛ በፊት ጀምሮ ነው የምከታተላትኝና እንደ አጋጣሚ ሆኖ ከናቲ ጋር ተገናኙ። ከናቲ ጋር ሲገናኙ እሷ ፕሮሰስ ጀምራ እንደነበረ ወይም ደግሞ ወደ ውጭ መሄድ እንደምትፈልግ ነገረችው ማለት ነው። ከዛ እናቲም እሱ መሄድ እንደሚፈልግ ቤተሰቦቹንም፣ ራሱንም መለወጥ እንደሚፈልግ ሁለቱም ቤተሰቦቻቸውንም ራሳቸውን መለወጥ እንደሚችሉ ተነጋግረው፣ ተስማምተው፣ ወስነው አብሮ ፕሮሰስ ጀመሩ ማለት ነው እና የእሱም ራሱ ከረዥም ጊዜ በኋላ ተሳካለት የእሷ ገና ነው እና እናቲ ራሱ ስድስት ወር ያህል ጠብቋት ነበር አብሯት ለመሄድ ከተሳካ ምናምን ብሎ ከዛ በኋላ ግን ፓስፖርቱ እንትን እንዳይልበት እንዳይቃጠልበት ያለዋ የጀምሮ ፕሮሰስ ጥሏት ለመሄድ ተገደደ ማለት ነው። በጣም እየጨነቀው በጣም እየከበደው። እንግዲህ አንዳንዴ የህይወቱ ጉዳይ ልትለያያችሁ ትችላል። ህይወት በምንም አጋጣሚ ከምትወዱ ሰው ልትለያያችሁ ትችላለች፣ ድጋሚ ደግሞ ልታገናኛችሁም ትችላለች። እና ጠንካራ የሆነ ሰው ያንን ታግሶ ለኖረ ሰው ያው ጥሩ ህይወት ይኖራል፣ ከስደት መልስ ወይም ደግሞ ከመከራ በኋላ ጥሩ ደስ የሚል ህይወት ይኖራል ብዬ ነው የማስበው ና ከሄሉ የሚያገኙባት ጥፋት አለ፣ ከናቴ የሚያገኙበት ጥፋት አለ። በመጀመሪያ ሁለታችሁ አንድ ላይ ብትሆኑ ደስ ይለኛል። ምክንያቱም ሁለታችሁ መሀል ላይ መዋደድ፣ መፋቀር፣ መፈላለግ እንዳለ ነው የሚሰማኝ የሚታየኝ። በተለይ ሄሉ በጣም ጸጽቷታል፣ ቆጭቷታል ማለት ነው። እና ግን ከሄሉ ጥፋት ያየውባትን ልንገራችሁ። አንድ ሰው ሲጀምር ናቲም በምንም ሁኔታ ያ ሰው ሊያገኘው እንደማይችል ታውቃለች። ናቲ እራሱ ነው ለእሷም የሚደውልላት። እሷ እራሷ ደውላ ማግኘት አትችልም። ያለው ሌላ ሀገር ነው፣ የሚደውለው በመስመር ስልክ ነው። ስለዚህ እሱ ሲደውላት ብቻ ነው የምታገኙ እንጂ ከዛ ውጪ እሷ እንደ ልቧ መደወል አትችልም። እና ጓደኛው ሲጠፋብኝ ጓደኛውን ደውዬ ስጠይቀው በቃ ናቲ ላንቺ የሚሆንች ሰው አይደለም፣ የራሽን ህይወት ኑሪ፣ የራሽን ህይወት ጀምሪ ብሎ ነው የነገራት። እና ሄሉ ደግሞ በቃ ማለት አላቅም አንድ ሰው እኔ ይቅርታ አድርጉልኝና፣ በጣም የምወደው ሰው የሚያፈቅረው ሰው አሁን ሄሉ ለናቲ ያለውን ነገር እኛ እናውቃለን፣ የሚታይ ነገር ስለነበር ምክንያቱም እያንዳንዱ ነገራቸውን ሚዲያ ላይ ስለሚያወጡት ማለት ነው። እና እንኳን አይደለም ለአንድ አመት ይቅርና የምታፈቅሩትን ሰው ማለት ነው ለምን ለሰላሳ አመት ተጠብቁትም። በእውነት በእርግጥ የሆነ ሰዓት ላይ ተስፋ ልትቆርጡት ትችላላችሁ። ግን ተስፋ የሚያስቆርጠው ናቲ በቃ አልፈልግሽም፣ የራሽን ህይወት ኑሪ። ከዚህ በኋላ እንደዚህ ብሎ ቁርጥ የሚያደርግ ነገር በቃ ውስጧን የሆነ ድምት የሚያደርግ ነገር ነግሯት ቢሆን ኦኬ፣ ኢትስ ኢትስ ኦኬ፣ ችግር የለውም። የራሷን ህይወት መኖር አለባት፣ መቀጠል አለባት። እዛ ጋ ናቲ ጥሎት ሄደው ቦታ ላይ መቀመጥ ወይም ደግሞ ሱትቷት እንደሄደው መቀመጥ አይኖርባትም። ግን ደግሞ ናቲ በመከራ ውስጥ ነው ያለው። እስር ቤት እንዳለ ቢያንስ በሆነ ጊዜ አንዴ እየደወለ ይነግራታል አይደል? መከራ ውስጥ ነበር ያልፈልኛል ብሎ ይሳካልኛል ብሎ ስደት ሲወጣ አንድ ሰው ምን ሊያጋጥመው እንደሚችል ቀድሞ የሚታወቅ ነገር ነው እንኳን እሷ ሌላውም ሰው የሚያውቀው ሰው ነው ምክንያቱም እሷ ብዙ ነገሮችን ብዙ ፕሮሰሶችን ስለጀመረች ወይም ደግሞ መንገዱ ምን አይነት እንደሆነ በምን አይነት መንገድ በቃ የተስተካከለ ሀገር ላይ እንደሚደርሱ ታውቃለች አይደል ይሄ ልጅ ብትታገሰው ምን ችግር አለው ማለት ነው አሁን እያለች ያለችው ምንድን ነው ናቲ ተናደደብኝ። እሱ ከተናደደብኝ በኋላ ነው ከእንዳልክ ጋር ፍቅር ልጀምር የቻልኩትኝ ወደዚህኛው ህይወት ልመጣ የቻልኩት አለች ማለት። በአንድ አመት እንዴት ብሎ ተረስቶች ነው ናቲ? እንደዛ የሚወድሽ ሰው እንደዛ የሚያፈቅርሽ ሰው እንደዛ በቃ መሬት አይንካሽ ብሎ የሚንከባከብሽን ሰው ትተሽ ሌላ ሰው ልታፈቅር የቻለች ማለት። ፍቅር እንደዚህ ነው እንዴ እናንተ? ማለት በዚህ በቀላሉ የሆነ ትውት ያዝ የሚደረግ ነገር አይደለም። በእርግጥ ያው አንቺም ፈርተሽ ነው ስጋት አለብሽ፣ ግን ከናቲ መልስ መጠበቅ ነበረብሽ። ናቲ ያለሽን ነገር መስማት ነበረብሽ። ሌላ ሶስተኛ ወገን ገብቶ እንደዚህ አርጊ እንደዛ አርጊ ስላለሽ ተጨናንቀሽ ወይም ደግሞ ቶሎ ውሳኔ መወሰን ወይ ደግሞ ቶሎ ወደ ሌላ ፍቅር መግባት አልነበረብሽም። ከእንዳልክ ጋር ያለው ነገር አሁንም ውሸት ነው የሚመስለኝ። ተናግረሻል፣ ነገሩ ከማያውቁት ምንድን ነው ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ብለሻል። እውነት ነው። እኔ እንደውም እንደ ናቲ የሚሆንሽ ሰው አለ ብዬ አላስብም። አንቺም ተናግረሻል እስከ ጥግ ድረስ ስለ እሱ መልካምነት እስከ ጥግ ድረስ አውርተሻል። የሚታየውንም ነገር ነው የተናገርሽውና ሄሉዬ፣ ስታለቅሽ በጣም ነው ያሳዘንሽኝ። በህይወታችሁ ላይ በቃ ብዙ ነገሮችን ብዙ ነገር እንድንማር አድርገሽናለና መቸኮል እንደሌለብን፣ ሶስተኛ ወገን መስማት እንደሌለብን፣ እንደገና ደግሞ አላቅም ብቻ ትዕግስት መኖር አለበት ለማንኛውም ነገር። አንድ ሰው ያ ዛሬ ያለበትን ችግር አይደለም ማየት ያለብን፣ ነገ የተስተካከለ ህይወት ሊኖር ይችላል ነገራቶቹ ተስተካክለውለት ልናዩ ልንሰማው እንችላለን አይደል? ስለዚህ አንድን ሰው በችግሩ ጊዜ ነው አብረን ከጎኑ ልንሆን የምንችለው እንጂ ተቸገረ፣ አጣ፣ ወይም ሄደ እንደዚህ ሆነ ብለን የራሳችን ህይወት ለማስተካከል

የእውነት ነው የምላችሁ እና እናቴም እንግዲህ በጣም በቃ ማለት ለአት ለምን ተናደርክ? ለምን አልተከላከልክልኝም? ለምን እንትን አላልክልኝም ብለሽ እናቴን የማውቀስ መብት የለሽም። ምክንያቱም ጀምረሽ የቆየሽው እሱ ህይወትን ለማስተካከል ከአንቺ ጋር ያለውን ነገርም ለማስተካከል ደፋ ቀና ሲል፣ አንቺ እዚህ ጋር የራስሽን ህይወት ጀምረሽ ነው እየኖርሽ ያየሽ። ስለዚህ አለመናደድ፣ አለመበሳጨት፣ አለማዘን አይችልም። አለመከፋት፣ አለማልቀስ አይችልም። ምክንያቱም ያ ጥሎሽ የሄደበት ቦታ አለ ወይም ደግሞ የተለያያችሁበት ሁኔታ ይወስነዋል። ምንም ያስቀየመሽም የበደለሽም ነገር የለም፣ እኔ እስከማውቀው ድረስ እና ቶሎ ወስነሽ ወደ እንዳልክ መሄድ አልነበረብሽም። ለነገሩ ከእንዳልክ ጋ ያለው ነገር እውነት አይመስልም። ማለቴ ያው የሚቋጭ ነገር ነው ባጭሩ፣ ምንም የሚቀጥል ነገር አይደለም ያላችሁ ነገር እና ሄሉዬ፣ በጣም ነው ያሳዘንሽ። ግን አሁንም አሁንም ተሳስተሽ፣ በእርግጥ ይሆናል ብለሽ ጀምረሽ ነበር፣ ግን የማይሆነ ህይወት ውስጥ ነው የገባሽው። ትክክለኛ ያልሆነ ውሳኔ ነው የወሰንሽው። ስለዚህ ምንድነው ማድረግ ያለብሽ? ከናቴ ጋር ተታረቁ። በቃ ሁለተኛ፣ ሶስተኛ ሰው ይግባ ናቲም፣ ደግሞ አሳዝነህኛል። ግን ከዛ ሁሉ መከራ ወጣ፣ ከዛ ሁሉ ፈተና አልፈ፣ ዛሬ ላይ ደስተኛ ሆነ፣ ጥሩ ነገሮች ላይ ደርሰ በማየታችን በጣም ደስ ብሎናል። በጣም ጎበዝ፣ ጠንካራ ወንድ ነ እግዚአብሔር መጨረሻችሁን ያሳምረው፣ ላለሁ ና ሄሉዬም፣ ያው አንዳንዴ የፈሰሰዋ ላይታፈስ ይችላል። አንዳንዴ ደግሞ ህይወት ሁለተኛ እድል ላሰጠን ትችላለች። ግን አሁንም እድል አለሽ፣ ጊዜ አለሽ ብዬ ነው የማስበው አስረጅው እውነታውን ማለት በሚዲያ እየወጣችሁ እንደዚህ እንደዚህ ብላችሁ አውርታችሁ የምትለያዩት፣ እሱ አሁን እያለች ያለችው እሱ በግልጽ አላወራኝም አልነገረኝም ያለውን ነገር ሚዲያ ላይ ነው ወጡ የጠየቀኝ፣ እንዴት እንጀመርሽ ለምን እንደዚህ አይነት ህይወት ለምን እንዴት ኖረሽ ብላን ብሎ አልጠየቀኝም። በግል የጠየቀኝ በሚዲያ ወጥቶ ነው፣ ቪዲዮ ሰርቶ ነው። ስለዚህ ያ ነገር ደግሞ አስከፍቶኛል ነው እያለች የምትገኘው። አዎ፣ ግን በጣም ህመሙ ከባድ ነው የሚሆነው። በጣም በቃ እሱ ከእስር ቤት ከነበርኩበት ስቃይ በቃ ይሄኛው ስቃይ ነው የበለጠብኝ። በቃ ሄሉ ከሌላ ሰው ጋር ሆና በማየቴ ነው ስል የነበረውና ብቻ ተረጁና ችግሮቻችሁን ከሚዲያ ጀርባ በስልክ አውረታችሁ ለመፍታት ሞክሩ። የያዛችሁትን ነገር የሆነ ምንም አዲስ ነገር የለም። በህይወታችን የሚመጣ አዲስ ነገር የለም። አዲስ ሰው ብንል አዲስ ጸባይ ይዞ ነው የሚመጣው። አዲስ ባህሪ፣ ያን ሰው መልመድ ራሱ መከራ ነው። ስለዚህ የለመድሽው ይሻልሻል። ከእናቴ ጋር ብዙ ጊዜያትን አሳልፋችኋል። በጣም በቃ የገለጸችበት መንገድ ግን በጣም የሚለይ ነው። በጣም ብስለት በቃ በጣም ጠንካራና የሆነ ጎበዝ አስተዋይ ሴት መሆንሽን ነው በደንብ የተረዳሁት። ምክንያቱም አንዳንዴ ሲለያዩ ከሆነ ሰው ጋር የእሱን መልካምነት ብዙዎቹ አያወሩም በቃ ወይም ወንዶች ከሆኑም የእሷን መልካምነት አያወሩም። እና ሄሉ ደግሞ እስከ ጥግ ድረስ በቃ እሱን የምታገባ ሴት እድለኛ ነች ነው ያለችው። እና ሄሉ አሁንም ማልቀስ የለብሽም አረፈደም። በህይወታችን ብዙ ስህተቶችን ልንሰራ እንችላለን፣ ግን ከስህተት ተምረሽ ደግሞ ነገን የተሻለ ማድረግ ትችያለች ብዬ ነው ማስበው። ና ሄሉና ናቲ እንዳይለያዩ እኛም የበኩላችን እንወጣ ሄሉም ተሳክቶላት ይህ ወደ ውጭ እጃ አለላትም፣ ግን ደግሞ መሄድ ከፈለገች እግዚአብሔር አስተካክሎላት ደግሞ አንድ ላይ ተገናኝተው በቅርበት ደግሞ ጥሩ ህይወትን እንዲኖሩ እመኝላቸዋለሁ። ና ብቻ ሄሎ አሳዝናኛለች ስታለቅስ እግዚአብሔር በጣም ቆጭቷታል። በጣም ከሚባለው በላይ ጸጽቷታል። ከዛ ደግሞ የጀመረችው ነገር ደግሞ ጥሩ ይሆናል ብትል ደግሞ የባሰ ሆኖባት ስታገኘው ደግሞ በቃ ጭራሽ ነው ከናቴ ጋር የማይመጣጠ ነው በቃ የማታመዛዝ ነው የማታወዳደረው ና ብቻ ግን ፈጣሪ መጨረሻውን ያሳምረው ነው ምለው። ሌላ ምን ልል እችላለሁ? አሳዝናችሁኛል። ሁለታችሁም በቃ